ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 19 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የዘመቻ ቋራ ቃል ኪዳን ውጊያዎች በጎንደር ግዛት ሲቀጥሉ፣ በወሎና ጎጃምም ከባድ ትንቅንቅ ተካሂዷል። ህወሓት በመግለጫው ብልጽግና ስምምነቱን ሊያፈርስ እየጣረ ነው ሲል ጠንከር ያለ ክስ አቅርበዋል። የኤርትራ ድንበር ጉዳይም መነጋገሪያ ሆኗል። በዋግ ኽምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ አርሶ አደሮች አካባቢያቸውን እየለቀቁ ነው ተብሏል። በአማራ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 የዘመቻ ቋራ ቃል ኪዳን ውጊያዎች በጎንደር ግዛት ሲቀጥሉ በወሎና ጎጃምም ከባድ ትንቅንቅ ተካሄደ። ዛሬ ከንጋቱ 11 ሰዓት ደቡብ ጎንደር አርብ ገበያ ላይ የጀመረው ውጊያ አድማሱን አስፍቶ ማህደረ ማርያም ግንዳ ጠመም ልጫ ገላውዲዮስ ወልዴ ተራራና አንበሳሜ ከተማና ዙሪያው ላይ እስከ ቀኑ ስምንት ሰዓት የሜጀር ጀኔራል ኡባንታ ባተ ተወርዋሪ ክፍለ ጦር አራት ብርጌዶች ከጉና ክፍለ ጦር ስቴሌንሳ ብርጌድና የገብረ መስቀል ብርጌድና የጣና ገላውዲዮስ ክፍለ ጦር ብርጌዶች ከባድ ውጊያ አካሂደዋል። የአማራ ፋኖ ብሔራዊ ኃይል ወደ አገዛዙ ጦር ምሽግ አቅንቶ ከባድ የተባሉ ምሽጎችን ሰባብረዋል። ፋኖ ማህደረ ማርያምን፣ ግንዳ ጠመምን፣ ልጫን፣ ገላውዲዮስን፣ አርብ ገበያንና ወልዴ ተራራን መሽጎባቸው ከነበረው የአገዛዙ ነጻ ነፃ አውጥቷቸዋል። በዚህ ሰዓት የተጠቀሱ ከተማዎችንና መዳረሻዎች ከአገዛዙ ወታደሮች ነፃ እየተደረጉ ሲሆን ጎሃና አንበሳሜ ዙሪያ ግን ከፍተኛ የሆነ ትንቅንቅ እየተደረገ ነው። ለስምንት ሰዓታት በቀጠለው አውደውጊያ ከፋኖ በኩል አንድ ወታደር ሲሰዋ ከአገዛዙ በኩል ብዙዎች ተደምስሰዋል፣ ቆስለዋል፣ ገደል ገብተዋል፣ ተማርከዋል፣ መግቢያ መውጫ መንገድ አጥተው ሲቃዙ ተስተውሏል። በቁስም በአካልም ከፍተኛ የሆነ ቀውስን አስተናግደዋል። በዚህ አውደውጊያ ያገዛዙ የአገዛዙ ምሽጎች የተደረማመሱት በጨ ጨበጣ ውጊያ በቦምብ በአርፒጂ ሰባት መሳሪያና ልባቸውን እስከ አፍንጫቸው ባስታጠቁ የውባንተ አባተ ልጆች አማራዊ የውጊያ ጥበብ ነው። ይህ ውጊያ የተመራው በአርበኛ ቢራራ ደምሴ፣ በአርበኛ አመኑ አለማንተ፣ አርበኛ ተመስገን ውባንተ አባተ፣ አርበኛ ደርሶ ይሁኔ፣ አርበኛ ማሩና አርበኛ ቻላቸው አገኝ ተመርቷል። በተመሳሳይ በጎንደር ቀጠና አራተኛ የሆነው ወታደራዊ ኮር ተመስርቷል። የአራተኛ ኮር በወልቃይት በአርማጭሆና በኤርትራ ድንበር አካባቢ ያሉ ቀጠናዎች የሚያስከትል ጭምር የሚያካትት ነው። በሌላ በኩል ምስራቅ አማራ ኮር ሁለት ካላ ኮርማ ክፍለ ጦር እና ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ጉባላፍቶ ወረዳ ላይ ታላቅ ድል ተጎናጽፈዋል። ሰሞኑን የማጥቃት እቅድ ይዞ እየተንቀሳቀሰ ያለው የአብይ አህመድ ሰራዊት ከወልዲያ ከተማ ዙሪያና ከጉባላፍቶ ወረዳ ሳንቃና በቅሎ ማነቂያ ወደ አዋስ በበርካታ እግረኛና መካናይዝድ ታግዞ ውጊያ ቢከፍትም አፋብሃ በመደበኛና በደፈጣ ውጊያ ከፍተኛ ኪሳራ አድርሶበታል። በዚህም ያሰበውን ሳሳካ ሙትና ቆስለኛ ቆስለኛውን አሳቅፈው ወደ መጣበት መልሰውታል። ካላኮርማ ክፍለ ጦርና አሳምነው ክፍለ ጦር ሁለት ሬጅመንቶች በጋራ ቃሊም እስከ በቅሎ ማነቂያ እያደረጉት ባለው ተጋድሎ ሰሞኑን ከተገኙ ድሎች ባሻገር ዛሬ ግንቦት 19 2017 ዓ.ም እዚሁ ቀጠና ላይ አገዛዙ በርካታ ምልምል ሰራዊቱ አልቆበታል። በኦራልና በሲኖ ሙትና ቁስለኛውን ወደ ወልዲያ ሆስፒታል ሲያመላልስ ውሏል። ይህ የብልጽግና ኃይል ከሚያዝያ 1 2017 ዓ ም ጀምሮ በቅሎ ማነቂያን የስበት ማዕከሉ በማድረግ ስራቅ አማራ ኮር አንድና ሁለትን ወደ አንድ አካባቢ እንዲሰባሰብ በማድረግ የመዋጋት እቅድ ይዞ ቢንቀሳቀስም በበርካታ የደፈጣ ጥቃቶች እንዲሰላችና እንዲማረር በማድረግ ባሰበው ሳይሆን በፋኖ እቅድ እንዲሄድ ማድረግ ተችሏል። በዚህም በግድ እየታፈሰ በለብለብ ሰልጥኖ የመጣው ሰራዊቱ ከውጊያ ባሻገር ገደል እየገባ እንዲሁም እየኮበለለ እየፈረሰበት ይገኛል። የአፋ ባሀ ጎጃም ቀጠና ስድስተኛ ክፍለ ጦር ግንቦት አስራ ስምንት ሁለት ሺ አስራ ሰባት ዓመተ ምህረት በማቻከል በላይ ትልቅ ብርጌድ የሚገኙ ተወርዋሪ ፋኖ አባላት ያገዛዙ ኃይል ከሰፈረበት አማኑኤል ከተማ ዘለው በመግባት ጠላትን አይቀጡ ቅጣት ቀጥተው አራት የአድማ ብተና አባላት እስከ ወዲያኛው ሸኝተው በድል ተመልሰዋል። በሌላ በኩል ደብረ ኤልያስ ከተማ ውስጥ ታላቅ የሆነ የመምህራን አመፅ ተደርገዋል። አመፁም አገዛዙ በህዝብ ላይ የሚፈጽመውን ጭፍጨፋ የተቃወመና የሐኪሞችን ተቃውሞ የተከተለ ነው። ሌሎች መምህራንም ይህንኑ አካሄድ እንዲከተሉ ጥሪ ቀርበዋል። ሕወሓት በመግለጫው ብልጽግና ስምምነቱን ሊያፈርስ እየጣረ ነው ሲል ጠንከር ያለ ክስ አቀረበ። በዛሬ ዕለት ሕወሓት የግንቦት የማዕከላዊ መንግስቱን ስልጣን የተቆጣጠረበትን 34ተኛ ዓመት የግንቦት ሀያ በዓል በማስመልከት ከመቀሌ መግለጫ ሰጥቷል። ለ27 ዓመታት ከአዲስ አበባ ይሰጥ የነበረው የግንቦት ሀያ የእንኳን አድርሳችሁ መልእክት አሁን በመቀሌ ብቻ ከመወሰኑ ባሻገር በአገር አቀፍ ደረጃ በዓሉ እንዳይከበርም ተወስኗል። ሕወሓት ግን ይህን በዓል አስመልክቶ በዛሬ ዕለት በሰጠው መግለጫ ሕጋዊ ታሪካዊና ሞራላዊ ግዴታይን ለመወጣት ቃል ገባለሁ ሲል መልእክት አስተላልፈዋል። በመግለጫው የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፈቃደኝነት አይታይበትም ብሏል። ህወት ሲቀጥልም እነዚህ ችግሮች በሰላማዊና በፕሪቶሪያው ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን እያደረግ ነው። የኢትዮጵያ መንግስት ግን ሆነ ብሎ የፕሪቶሪያን ስምምነት ያዘገየው ሲሆን አሁን ደግሞ ስምምነቱን የመጣስ ምልክት እየታየበት ይገኛል። ይህ የብልጽግና ስምምነቱን የመጣስ እንቅስቃሴ ደግሞ ሁለቱን ኃይሎች በቀጥታ ወደ ጦርነት እንደሚያስገባ እሙን ነው። ፓርቲው ለትግራይ ህዝብ ያስተላለፈው መልእክት ደግሞ አሁን በአስቸጋሪ የትግል ምዕራፍ ውስጥ እንደሚገኝ ገልጿል። ጨምሮም የድላችን ምንጭ የሆነውን አንድነታችንን ለማደፍረስ ከሚጥሩ ተጠንቀቁ ብሏል። ይህ በእንዲህ እንዳለ በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ አስቀምጠውት የነበረን አንድ ኬላ ማንሳታቸውን የክልሉ ባለስልጣን ነግረውኛል ሲል ቢቢሲ ዘግበዋል። ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቀው ስለ መውጣቱ በተለያዩ የማህበራዊ ሚዲያ ገጾች ላይ ሲሰራጭ ቆይቷል። ሁለቱን ሀገራት የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም ሲነገር ነበር። ቢቢሲ ያነጋገራቸው የድንበር አካባቢ ነዋሪዎችና ምንጮች ግን የኤርትራ ሰራዊት አሁንም አካባቢዎቹን ለቆ እንዳልወጣ ገልጸዋል። በዛላምበሳ በራማ በሽራሮ እና በባድመ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ተናግረዋል። ነገር ግን በዛላምበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ግንቦት 10 2017 ዓም መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን ተናግረዋል። ምንጩ እንደሚናገሩት ኬላው የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ ሰዎችና ተሽ ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበርም ገልጸዋል። ከአዲግራት ወደ ዛላንበሳ በሚገኘው መንገድ ላይ የነበረና በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻ መቆሙን እንደሚያውቁ አክለዋል። ይሁን እንጂ አሁንም በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ሰራዊት እንደሚገኝ ባለስልጣኑ አረጋግጠዋል። ለምሳሌ በዛላንበሳ አዲ ሀቂ ሰፈር፣ ዝባንሁጽ አካባቢ፣ አዲስ አዲስ ዓለም አካባቢ በከፊል አዲ አሰርት እና የኢሮብ አካባቢ ዳርቻዎች የኤርትራ ሰራዊት ይገኛል ብለዋል። ከዛላምበሳ በ20 ኪሎ ሜትር ርቀት በምትገኘው ከዛላንበሳ በ20 ኪሎ ሜትር ርቃ በምትገኘው ፋጺ ከተማ ከ2016 ዓ.ም ምረት ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትሮባንድ እንቅስቃሴን እንደሚቆጣጠርም አብራርተዋል። ከዛላንበሳ 20 ኪሎ ሜትር ርቀት ላይ ፋጺ ላይ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የፍተሻ ጣቢያ ስለነበረ በድንበር ላይ መደበኛ የንግድ ልውውጥ ማድረግ አይቻልም ብለዋል። የሽራሮና የራማ ድንበር አካባቢዎች ነዋሪዎችም በተመሳሳይ ኤርትራ ሰራዊት ለቆ አለመውጣቱን ገልጸዋል በኩል መረብ ወንዝ ላይ ከብቶችን ውሃ እንደሚያጠጡና ከዚህ ውጭ ግን ይፋዊ በሆነ መልኩ የተጀመረ የሕዝብ ለሕዝብ ግንኙነትም ሆነ የትራንስፖርት አገልግሎት እንደሌለ ነዋሪው አስረድተዋል። በዋግምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ አርሶ አደሮች አካባቢያቸውን እየለቀቁ ነው ተባለ። በአማራ ክልል በዋግምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ ምክንያት በተፈጠረ የምግብ እጥረት አርሶ አደሮች አካባቢያቸውን እየለቀቁ መሆኑ ተነግረዋል። በተያዘው ዓመት በዳህና ዛጊብላ፣ ጻግምጅ፣ ሰቆጣ፣ አበርጌሌ እና ዝቋላ አካባቢ በተከሰተ ድርቅና ተፈጥሯዊ አደጋ ምክንያት 118ሺህ ሰዎች የዕለት ምግብ ድጋፍ እንደሚያስፈልጋቸው ተገልጿል። ከ20 ሺ በላይ የዕለት ደራሽ ምግብ የሚያስፈልጋቸው ነዋሪዎችም ያሉበት የጻግምጅ ወረዳም ማህበረሰቡን በደረሰው ተፈጥሯዊ አደጋ ምክንያት ምግብ ስለሌለው ወደ ተለያየ ቦታዎች ለስደት እንደተዳረጉ የወረዳው ግብርና ልማት ኃላፊ አቶ ስዩም አባቴ ለዶቼቬሌ ተናግረዋል። ማህበረሰቡን በየጊዜው በሚፈጠሩ ተፈጥሯዊ አደጋዎች ምክንያት የሚደርስበትን ችግር መፍትሔ ለመስጠት የተሄደበት ርቀት ጊዜያዊና በእርዳታ ላይ ያተኮረ በመሆኑ በዘላቂነት ከችግር ሊወጣ አልቻለም በማለት አቶ ስዩም አባቴ ተናግረዋል። አሁን በአካባቢው ባለው የምግብ እጥረት ምክንያትም ተማሪዎች ትምህርታቸውን እያቋረጡ ወደ ደሴ፣ ኮምቦልቻ፣ ወሎ አካባቢ እየሄዱ እንደሆነ ተነግረዋል። የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ በበኩላቸው በአጋጣሚ ሆኖ ዩኤስአይድ የተሰኘ ድርጅት ድጋፍ አቁሞ ነበር። በዚህ ምክንያት ወደ ሌላ አካባቢ የሚጓዙ አርሶ አደሮች ነበሩ። ፕሮግራሙን አስተካክለን በሁሉም ወረዳ ከዝቋላ ወረዳ ውጭ በዋግ ኽምራ ብሔረሰብ ዞን አስተዳደር ምላሽ መስጠት ስለጀመርን አሁን አነስተኛ ቁጥር እንቅስቃሴ ካልሆነ ወደ አካባቢያቸው መጥተዋል ብለዋል። አሁን ላይ የቀረበ ባለው ድጋፍ ማህበረሰቡ ባለበት እንዲቆይና የወጡ እንዲመለሱ በማድረግ የማረጋጋት ተግባር ተሰርቷል ያሉት አቶ ምህረት፣ ችግር የለም ማለት ባይቻልም ቀጠናውን ግን ማረጋጋት ተችሏል ሲሉ መናገራቸውን ዘገባው አክሏል። በአማራ ክልል በኮሌራ በወባና በኮፊን በሽታ የተያዙ ሰዎች ቁጥር መጨመሩ ተነገረ። በኮሌራ በወባና በኮፊን በሽታ የተያዙ ሰዎች ቁጥር መጨመሩን የኢትዮጵያ የጤና ክላስተር ሪፖርት አመላክቷል። ከጥር እስከሚያዝያ ድረስ በዋናነት በአማራና ና ጋምቤላ ክልሎች በ ሰላሳ ሁለት ወረዳዎችና በአምስት የስደተኞች ካምፕውስጥ በተከሰተ የኮሌራ በሽታ 456 ሰዎች የተያዙ ሲሆን ከነዚህም መካከል የ42 ሰዎች ህይወት አልፈዋል። በተለይ በአማራ ክልል 8 9.9 በመቶ የሚሆነው በሽታ የተከሰተው በአራት ወረዳዎች ነው ተብሏል። በወባ በሽታ የተያዙ ሰዎች ቁጥርም በከፍተኛ ሁኔታ የጨመረ ሲሆን 9 1.97 ሚሊዮን ሰዎች በበሽታው ተይዘው የ77 ሰዎች ህይወት አልፈዋል። በሚያዚያ ወር ብቻ በ1147 ወረዳዎች ውስጥ የወባ በሽታ ተከስቷል ተብሏል። በጋምቤላ ክልል በበሽታው የተያዙ ሰዎች መጠን ከፍተኛ ሲሆን ከ100ሺ ሰዎች ውስጥ 462 የሚሆኑት በወባ በሽታ መያዛቸው ተመላክተዋል። የኩፍኝ በሽታም የቀጠለ ሲሆን ያለውም 3908 ሰዎች በበሽታው ተይዘው 22 ሰዎች ህይወታቸው ማለፉ ተነግሯል። አማራ፣ ኦሮሚያ እና ትግራይ ክልሎችን ጨምሮ በስምንት ክልሎች በአሁኑ ወቅት በሽታው የሚገኝ ሲሆን በሚያዝያ ወር መጨረሻ በኦሮሚያ ክልል ደደር ወረዳ 96 አዲስ የተያዙ ሰዎችም መገኘታቸው በሪፖርቱ ተመላክቷል። በባለቤታቸው ጥፊና ግፍትሪያ ያስተናገዱት የፈረንሳዩ ፕሬዝዳንት የተመታውት ለቀልድ ነው አሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቬትናም ዋና ከተማ ሀሮይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ የሆነው በዓለም ዙሪያ መነጋገሪያ ሆነዋል። የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋ ታይቷል። ይህም የባለቤታቸው ብሪጅት ጥፊ መሆኑ ተረጋግጧል። በዚህ ጊዜ ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሳይወጣው ሚስታቸውን ከጎናቸው በማድረግ ከአውሮፕላን ወርደዋል። እሁድ ምሽት በፕሬዝዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጅታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲገፈትሩት እና ሲመቱ የተቀረጸው ምስል በጥንዶቹ መካከል የተፈጠረ ጸብ እንዳለ እየተነገረ ነው። ፕሬዝዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያው ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጪ ሊቀበሏቸው ለተሰበሰቡት የቬትናም ባለስልጣናትና ካሜራ ደቅነው ለሚ የሚቀበሏቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በህዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶቹ መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳይ መገናኛ ብዙሀን የፕሬዝዳንቱን ቤተ መንግስት ኤሊሴ ምንጮችን ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ ማክሮንን በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽ አስተባብለዋል።